የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ምረሶቹ እናስደምጣቸዋለን። ቤት ፈላጊዎች በራሳቸው አካውንት ገንዘባቸውን ቆጥበው ቤት እንዲወስዱ ይደረጋል ተባለም። በበጀት ዓመቱ የቤት አቅርቦት ችግር በከፍተኛ ሁኔታ እንዲቃለል ይደረጋል ተባለም። ኢትዮጵያ ኤርትራ ላይ እርምጃ እንደምትወስድ አስጠነቀቀች። የግንባታ ዘርፉን የሚያዘምን ሲስተም ይፋ ተደረገም። የኢትዮጵያን የባህር በር መሻት በቀና መንገድ መረዳት አስፈላጊ ጉዳይ ነው ተባለም። በሀማስ የተያዙ ታጋቾች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ተጠየቀም። እንዲሁም ዶናልድ ትራምፕ ከዲሞክራቶች ጋር ለመደራደር ስላቀረቡት ጥሪ እንነግራችኋለን። አብራችሁን ቆዩም። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ።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 ኢትዮጵያ ከወራት በፊት ኤርትራ በውስጥ ጉዳዮች ጣልቃ እየገባች ነው በማለት ለተባበሩት መንግስታት ድርጅት ያቀረበችው ስሞታም ምላሽ ሳይሰጥበት ሁለተኛ ደብዳቤ ማስገባቷ ተሰምቷል። የኢትዮጵያ ውጭ ጉዳይ ሚኒስትር በኤርትራ ላይ በውስጥ ጉዳይ ጣልቃ እየገባች ነው የሚል ክስ ለሁለተኛ ጊዜ በደብዳቤ ማቅረቡን ሆርን ሪቪው ዘግቧል። ከአራት ወራት ገደማ በኋላ ለሁለተኛ ጊዜ ለመንግስታቱ ድርጅት የገባው ደብዳቤ ኤርትራ የኢትዮጵያ መንግስት ተፋላሚዎችን በማስታጠቅና ከውሃት ጋር በማበር የሚከስ ነው። ለተባበሩት መንግስታት የተላከ ደብዳቤ ኤርትራ ታጣቂዎችን በማስታጠቅ ኢትዮጵያን በማተራመስ ላይ ተጠምዳለች በማለት ይከሳል። ይሁን እንጂ ኤርትራ የትኛዎቹን የታጠቁ ኃይሎች እንደምታስታጥቅ ደብዳቤው በስም ጠቅሶ ያቀረበው ዝርዝር መረጃ የለም። በአሁኑ ወቅት በተለያዩ አካባቢዎች ከመንግስት ጋር የሚፋለሙ የታጠቁ ኃይሎች ያሉ ሲሆን የአማራ ፋኖ ኃይሎች እና የኦሮሞ ነጻነት ሰራዊት ኦነግ ሸኔ ዋና ዋናዎቹ ናቸው። ምንም እንኳን በግልጽ በደብዳቤው ላይ ባይገለጽም ኤርትራ የፋኖ ኃይሎችን እንደምታስታጥቅ በኢትዮጵያ መንግስት ባለሥልጣናት በኩል በተለያዩ አጋጣሚዎች ይገለጻል። የክስ ደብዳቤው ኤርትራ የፕሪቶሪያ የሰላም ስምምነትን ለማፍረስ ከሕወሓት ጋር በአጋርነት እየተንቀሳቀሰች መሆኑን ይገልጻል። ኤርትራ ከሕወሓት ጋር የጀመረችው ግንኙነት ስምምነቱን ከማፍረስ ባሻገር የኢትዮጵያን ሉዓላዊነት እስከ መጣስ የዘለቀ መሆኑንም በደብዳቤው ተመላክቷል። ኢትዮጵያ ለሁለተኛ ጊዜ ለመንግስታቱ ድርጅት ባቀረበችው ደብዳቤ ኤርትራ እያደረገች ነው የተባለውን ጣልቃ ገብነት በሉዓላዊነት ላይ የተቃጣ አደጋ ነው ብላለች። መንግስት የሀገሪቱን ሉዓላዊነት ለማስጠበቅና በውስጥ ጉዳዮች የውጭ ጣልቃ ገብነቶችን ለመመከት ህጋዊ አግባብነት ያላቸውን እርምጃዎች ሊወስድ እንደሚችል ጠቁሟል። የግንባታ ዘርፉን የሚያዘምን ሲስተም ይፋ ተደረገም። የኮንስትራክሽን ዘርፉን የሚያዘምንና ዘርፉን ግልጽ ያደርጋል የተባለለት ሲስተም ይፋ ተደርጓል። ይፋ የሆነው ሲስተም ሁሉንም የኮንስትራክሽን ፕሮጀክቶችንም ግልጽ የሚያደርግ ዘርፉን ወደ ኋላ ሲያስቀሩ የነበሩ ችግሮችን በአግባቡ ለመቅረፍ የሚያስችል ሲስተም መሆኑም ተሰምቷል። ኮንስትራክሽን ሬጉላቶሪ ኢንፎርሜሽን ሲስተም የተባለው ይህ ፕሮግራም በኢትዮጵያ ኮንስትራክሽን ባለስልጣንና በኢንፎርሜሽን መረብ ደህንነት አማካኝነት የተዘጋጀ ነው። የኮንስትራክሽን ዘርፉ ከ20 በመቶ በላይ ለሀገሪቱ ጂዲፒ አስተዋጽኦ እንዳለው የተናገሩት በመድረኩ የተገኙት የከተማና መሠረተ ልማት ሚኒስትር ወይዘሮ ጫልቱሳኒ ዘርፉ ከዚህ ባለፈም ለመቶ ሺዎች የስራ ዕድል ፈጥሯል ብለዋል። ሚኒስትሯ ከዚህ በተጨማሪም የኮንስትራክሽን ኢንዱስትሪውን ዲጂታል ማድረግ በዘርፉ ያሉ ችግሮችን ለመቅረፍ ሁነኛ መፍትሔ የሆነው መቀጠሉንም አንስተዋል። የኮንስትራክሽን እቃዎችን በሀገር ውስጥ ለመተካትም በተለይም ደግሞ የፊኒሽንግ እቃዎችን በተመለከተም የሚታየውን ችግር እንደሚቀርፍም ተገልጿል። ቤት ፈላጊዎች በራሳቸው አካውንት ገንዘባቸውን ቆጥበው ቤት እንዲወስዱ ይደረግ አልተባለም። ቤት ፈላጊዎች በግል ባንክ አካውንታቸው ገንዘባቸውን ቆጥበው የሚፈልጉት አይነት ቤት ተሰርቶላቸው የሚወስዱበት አዲስ ፕሮጀክት ይፋ ሆናል ያሉት ኮምፓስ ፕሮፐርቲስ እና ጎ የቤቶች ባንክ ናቸው። ትላንት ይፋ የተደረገው አዲስ ፕሮጀክት በሌላም አለም የሪል ስቴት ዘርፍ በስፋት ስራ ላይ የዋለ በሀገራችን ግን እስካሁን ያልተተገበረ አሰራር ነው ሲሉ የኮምፓስ ፕሮፐርቲስ የስራ ኃላፊዎች ገልጸዋል። ቤት ፈላጊው ቤቱ ተጠናቆለት ካርታ ሲረከብ ብቻ ገንዘቡን ለቤት ገንቢው ያስተላልፋል በተባለለት በዚህ ፕሮጀክት ቤት መግዛት የሚፈልግ ግለሰብ በቅድሚያ 500 ሺህ ብር ተቀማጭ በማስገባትና በሚፈልገው የቤት ካሬ መሰረት በየወሩ በራሱ ስም በጎህ ቤቶች ባንክ ደብተር ከፍቶ መቆጠብ እንደሚጠበቅበት ተገልጿል። ለቁጠባውም 15 ፐርሰንት ወለድ ይታሰብለታል ተብሏል። በዚህ ሂደት ውስጥ ግን ገንዘቡ በራሱ በግለሰቡ አካውንት የሚቀመጥ እንጂ ወደ ኮምፓስም ሆነ ወደ ጓህ አካውንት የሚገባ ምንም አይነት ገንዘብ አይኖርም ሲሉ አመራሮቹ አሳውቀዋል። ቤት ገዢው የቆጠበውን ገንዘብ ማውጣት ከፈለገም ለባንኩ ቀድሞ በማሳወቅ ማውጣት እንዲችል አሰራር ተቀምጧል ሲሉ ማክለዋል። በበጀት አመቱ የቤት አቅርቦት ችግር በከፍተኛ ሁኔታ እንዲቃለል ይደረጋል ተባለ። በበጀት አመቱ በመንግስት በግሉ ዘርፍ እንዲሁም በመንግስትና በግሉ ዘርፍ የጋራ ትብብር የቤት አቅርቦት ችግር በከፍተኛ ሁኔታ እንዲቃለል እንደሚሰራም ፕሬዝዳንት አያዝ ስላሴ ገልጸዋል። ፕሬዚዳንቱ በ2018 በጀት ዓመት የይዞታ ማረጋገጫ ስርዓትን በማጎልበትና የመሬት አቅርቦትን በማሳደግ የመሬት ይዞታ መብት እንዲረጋገጥ በትኩረት ይሰራል ብለዋል። በመንግስት በግሉ ዘርፍ እንዲሁም በመንግስትና በግሉ ዘርፍ የጋራ ትብብር የቤት አቅርቦት ችግር በከፍተኛ ሁኔታ እንዲቃለል እንደሚሰራም ገልጸዋል። በገጠሪቱ ኢትዮጵያ የመኖሪያ ቤቶች ደረጃ እንዲሻሻል የሚያስችሉ ስራዎች እንደሚከናወኑም ፕሬዝዳንት ታዬ አጽቀሥላሴ አመላክተዋል። የኢትዮጵያን የባህር በር መሻት በቀና መንገድ መረዳት አስፈላጊ ጉዳይ ነው ተባለም። ማንኛውም አካል የኢትዮጵያን የባህር በር መሻት በቀና መንገድ እንጂ አጣሞ ሊረዳው እንደማይገባ አምባሳደር ዲና ሙፍቲ ገልጸዋል። በዚህ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ከኢቢኤስ ኤፍኤም አዲስ 97.1 ጋር በነበራቸው ቆይታ ኢትዮጵያ ሰላማዊ ባልሆነ መንገድ የባህር በር ልትወስድ ትፈልጋለች የሚሉ የተሳሳቱ ትርክቶች መኖራቸውን ተናግረዋል። በመሆኑም ይህንን የተሳሳተ ሐሳብ ማክሸፍና እውነታውን ለዓለም ማሳወቅ ይገባል ብለዋል። ኢትዮጵያ የባህር በር የምትፈልገው በሰላማዊ መንገድ ብቻ በመሆኑ ጉዳዩን በቀና መንገድ መገንዘብ እንደሚያስፈልግም ነው ያነሱት። የባህር በር የማግኘት ፍላጎት በሰጥቶ መቀበል መርህ እንዲሁም በዲፕሎማሲና በመተባበር መንፈስ የሚሳካ መሆኑን ነው የገለጹት። ኢትዮጵያ እያደገች ያለች ሀገር በመሆኗ የወጪና ገቢ ንግዷ በስፋት እየጨመረ ስለመምጣቱ የጠቆሙት አምባሳደሩ ይህም የባህር በር አስፈላጊነትን እንደሚያጎላ ነው የተናገሩት። ትውልዱ የባህር በር አስፈላጊነትን ጠንቅቆ ሊያውቅ ይገባል ሲሉም አምባሳደር ዜና ሙፍቲ አክለዋል። በሀማስ የተያዙ ታጋሾች አለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ተጠየቀ። የተባበሩት መንግስታት ድርጅት ኃላፊ በጋዛ ሐማስ ስር ላይ የሚገኙትን የቀሩትን የእስራኤል ታጋቾች በሙሉ ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ጠይቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በኤክስ ላይ በሰጡት መግለጫ በጥቅምት ሰባቱ ጥቃት ሰለባዎችን መታሰቢያ ማክበር የሚቻልበት መንገድ ፍትሐዊና ዘላቂ ሰላም ለማምጣት መስራት ነው ብለዋል። እንዲህ ያለው ሰላም እስራኤላውያንን፣ ፍልስጤማውያንን እና ሌሎች በአካባቢው የሚገኙ በደህንነት በክብርና በጋራ መከባበር ጎን ለጎን እንዲኖር ያደርጋል ሲሉ በርቱ መንግስታት ድርጅት ኃላፊ አክለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን የጋዛ የሰላም እቅድ በተመለከተ ጉቴሬስ ሲናገሩም ይህን አሳዛኝ ግጭት ወደ ፍጻሜው ለማምጣት ሊጠቅም የሚገባውን እድል ይሰጣልም ብለዋል። ተጨማሪ ደም መፋሰስን ለመከላከልና ለሰላም መንገድ ለመክፈት ዘላቂ የሆነ የተኩስ አቁምና ተአማኒ የሆነ የፖለቲካ ሂደት አስፈላጊ ናቸው ሲሉም አክለዋል። እንደ ኢሮፓያን አቆጣጠር ኦክቶበር 2023 በሀማስ ታግተው ከተወሰዱ 251 ሰዎች ውስጥ እስካሁን 48 ታጋቾች በፍልስጤም ግዛት ውስጥ እንደሚገኙ ይታመናል። ከእነዚህም ውስጥ ሀያ ያህሉ በሕይወት አሉ ተብሎ ይታሰባል። በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የቀሩት ታጋቾች መፈታት ግንባር ቀደም ሆኖ ቆይቷል። ሐማስ ለዶናልድ ትራምፕ የሰላም እቅድ በሰጠው ምላሽ በጋዛ የሚገኙ ቀሪ የእስራኤል ታጋቾችን በሙሉ ለመልቀቅ ተስማምቶ የነበረ ቢሆንም ቡድኑ በእርሳቸው የሰላም እቅዳቸው ላይ በተገለጹት በርካታ ጉዳዮች ላይ ተጨማሪ ድርድር እንዲደረግ ጠይቋል። ከዲሞክራቶች ጋር ለመደራደር ዝግጁ መሆናቸውን ትራምፕ ተናገሩም። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የመንግስት አገልግሎት መዘጋት ላይ ያለውን ችግር ለመቅረፍ በጤና አጠባበቅ ድጎማዎች ላይ ከዲሞክራቶች ጋር ለመደራደር ዝግጁ መሆናቸውን ሀሳብ አቅርበዋል። ትራምፕ በጤና አጠባበቅ ፖሊሲ ላይ ተጨባጭ ድርድር ከመጀመሩ በፊት የመንግስት አገልግሎት መዘጋቱን ማቆም አለባቸው ብለዋል። ሰባተኛ ቀኑ ባስቆጠረው እና የአሜሪካ መንግስት አገልግሎት መዝጋትን በተመለከተ ትራምፕ ጣታቸውን በዴሞክራቶች ላይ መቀሰራቸው በማህበራዊ ሚዲያ ላይ ባስተላለፉት መልእክት አጋርተዋል። ትራምፕ አክለው እንደተናገሩት ከዲሞክራቶች ጋር ባልተሳካላቸው የጤና አጠባበቅ ፖሊሲዎቻቸው ወይም በሌላ ማንኛውም ነገር ላይ ለመስራት ደስተኛ ነኝ። ነገር ግን መጀመሪያ የመንግስት አገልግሎት እንዲከፈት መፍቀድ አለባቸው ብለዋል። ትራምፕ ይህንን መልእክት የግል ንብረታቸው በሆነው ትሩዝ ሶሻል ማህበራዊ ሚዲያ ላይ ከማጋረታቸው ከሰዓታት በፊት በዋይት ሃውስ ከሞላላው ቢሮ ውስጥ ለጋዜጠኞች እንደተናገሩት ለታላቅ የጤና እንክብካቤ የተደረገ ስምምነት ማየት እንደሚፈልጉ መናገራቸውን ሲቢኤስ ኒውስ ዘግበዋል። ከዲሞክራቲክ ፓርቲ ከፍተኛ አመራር አባላት አንዱ የሆኑትና ሴኔት አናሳ ቡድን መሪ ቹክ ሹመር ዲሞክራቶች ከትራምፕ ጋር እየተነጋገሩ መሆናቸውን አስተባብለዋል። ሹመር በኤክስ ገጻቸው ላይ ባጋሩት መግለጫ ላይ ይህ እውነት አይደለም ብለዋል። ሪፐብሊካኖች በመጨረሻ ተቀምጠው ለአሜሪካ ቤተሰቦች በጤና አጠባበቅ ላይ አንድ ነገር ለማድረግ ዝግጁ ከሆኑ ዲሞክራቶች እዚያ ይገኛሉ ሲሉ ሹመር አክለዋል። የትራምፕን አስተያየት የሰማው ሴኔቱ የመንግስት ወጭን እስከ ኅዳር መጨረሻ ድረስ ለማራዘም በሪፐብሊካን የተደገፈው ረቂቅ ሕግን ሳያጸድቅ በመቅረቱ የተነሳ ነውም ተብሏል።